ሰላም ሰላም ውድ የጤና ለእናቶች ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ይዤላቸው የመጣሁት ፕሮግራም የደም ማነስ እና እርግዝና የሚለውን ርዕስ ነው። በዚህ ቪዲዮ መጨረሻ ላይ ራሴን እና የትምህርት ደረጃ አስተዋውቃቸዋለሁ። በዚህ ቪዲዮ ላይ ማንኛውም የማህበረሰብ ክፍል የጤና ሳይንስ ተማሪዎችን ጨምሮ ተጠቃሚ ይሆናሉ ብዬ አስባለሁ እና እንድትከታተሉኝ በአክብሮት እጠይቃለሁ። እስኪ መጀመሪያ ወደ ዋናው የደም ማነስ ምንድነው ወደ ሚለው ከመግባታችን በፊት ቤዚካሊ ሶስት አይነት የደም አይነቶች አሉ። እነዚህም የመጀመሪያው ቀይ የደም ሴል የምንለው ነው። ቀይ የደም ሴል ማለት ኦክሲጂን በሄሞግሎቢን አማካኝነት ኦክሲጂንን ወደ የተለያዩ የሰውነታችን ክፍል የሚያደርስልን የደም አይነት ነው ማለት ነው። ሁለተኛው ደግሞ ነጭ የደም ሴል የምንለው ነው። ነጭ የደም ሴል የምንለው ደግሞ የተለያየ ኢንፌክሽን ሰውነታችን ውስጥ በሚኖርበት ጊዜ ወይንም ደግሞ የተለያየ ህመም በሚኖርበት ጊዜ እሱን የሚከላከልልን የደም አይነት ነጭ ደም ሴል ይባላል ማለት ነው። ሶስተኛው ደግሞ ፕላትሌት የምንለው ነው። ፕላትሌት ማለት ሰውነታችን ስለታም ነገር በሚቆርጥበት ጊዜ ወይንም ደግሞ የሆነ የአካል ጉዳት በሚደርስበት ጊዜ ደም ይፈሰናል፣ ግን ይሄ ደም ያው መፍሰሱን ቶሎ ያቆማል። ስለዚህ ይህ ደም እንዳይፈስ እና ቶሎ እንዲቆም የሚያደርግ የደም አይነት ፕላትሌት ይባላል ማለት ነው። እነዚህ ሶስት አይነት የደም አይነቶች ናቸው። የደም ማነስ አንዲት እናት አለባት የምንለው መቼ ነው የሚለውን ነው የምናየው በዚህ ርዕስ ላይ። የደም ማነስ አለ የምንለው እንግዲህ የደም ምርመራ ተሰርቶላት አንዲት እናት ሄማቶክሪት የምንለው ከ33 ፐርሰንት በታች ከሆነ አንዲት እናት የደም ማነስ አለባት ማለት ነው። ስለዚህ በምን ምክንያት ሊከሰት ይችላል ይህ የደም ማነስ በምን ምክንያት ሊከሰት ይችላል የሚለውን ስንነጋገር በሀገራችን ውስጥ በተደረጉ ጥናቶች፣ በሀገራችን ኢትዮጵያ ማለት ነው፣ በተደረጉ ጥናቶች በሚያሳዩት መረጃ መሰረት ሶስት ዋና ዋና የሚባሉ የደም ማነስ የሚያመጡ ነገሮች አሉ ማለት ነው። የመጀመሪያው የአይረን ንጥረት በሰውነት ላይ እንግዲህ የአይረን እጥረት ከተከሰተን፣ ይህ አይረን የሚባለው ንጥረ ነገር ለደም መሰራት እንደ ግብአት ስለሚያገለግል የአይረን እጥረት በሚኖርበት ጊዜ አንዱ ችግር ነው ማለት ነው። በእርግዝና ጊዜ የደማነስ ካላቸው ውስጥ ከ50 ፐርሰንት በላይ የሚሆኑት የአይረን እጥረት ይታይባቸዋል። ደማነስ ከሚያመጡ ምክንያቶች አንዱ በሰውነት ውስጥ የአይረን የሚባለው ንጥረ ነገር ማነስ ነው ማለት ነው። ሁለተኛ ደግሞ የወባ በሽታ ነው። እንግዲህ የወባ በሽታ ሰውነት ጋር በሚኖርበት ጊዜ ትልቁ ችግር ምንድን ነው? ቀዩ የደምሴል በወባ ኢንፌክሽን በሚያጋጠምበት ጊዜ ይህ ቀይ የደም ሴል ቀኑ ከመድረሱ በፊት ያው ቀይ የደም ሴል እስከ 120 ቀን ይቆያል ተብሎ ነው የሚታሰበው ግን ይሄ 120 ቀን ከመቆየቱ በፊት ምን እንዲሆን ያደርጉታል ማለት ነው፣ እንዲሰባበር ያደርጉታል ማለት ነው። ወይንም ደግሞ ቀዩ የደም ሴል በወባ ኢንፌክሽን በሚያጋጠምበት ጊዜ እርስ በእርሱ ያልተገባ ግንኙነት ይኖረውና ከአገልግሎት ውጭ ወይንም ደግሞ ከጥቅም ውጭ ስለሚያደርገው የደም ማነስ ይከሰታል ማለት ነው። ሌላውና ሶስተኛው ደግሞ የወስፋት ህመም ነው። የወስፋት ህመም እንግዲህ በሀገራችን ከ32 ፐርሰንት እስከ 7 ፐርሰንት የሚሆነው የማህበረሰባችን ክፍል በዚህ ህመም አንዴ ወይም ሁለቴ ወይም ከዛ በላይ ይከሰታል ተብሎ ይታሰባል። ወይም ደግሞ ለዚህ ህመም ይህን ያክል ፐርሰንት ተጋላጭ ነው ተብሎ ይታሰባል። ስለዚህ አንድ ወስፋት በሰውነት ውስጥ በሚኖርበት ጊዜ አንጀት ጋር ይቀመጥና እሱ ምንድን ነው የሚያደርገው? ደምን እንደ ምግብነት ይጠቀማል ማለት ነው። ስለዚህ ደምን እንደ ምግብነት ከተጠቀመው ደግሞ ማለት ነው የደም ማነስ ያጋጥማል ማለት ነው። አንድ የወስፋት ሰውነት ውስጥ እስከ አምስት ኤምኤል የሚደርስ ደም በቀን ሊጠቀም ይችላል ወይንም ደግሞ ሊመገብ ይችላል ማለት ነው። አንድ ሰው ላይ እንግዲህ እስከ አንድ ሺህ የሚደርስ ወስፋት ሊቀመጥ ይችላል። አስቡት እንግዲህ አንድ ወስፋት አምስት ኤምኤል የሚመገብ ከሆነ በቀን እስከ አንድ ሺህ ድረስ ወስፋት በሰውነት ካለ ደግሞ በቀን ምን ያክል ደምን ሊጠቀሙት እንደሚችሉ ማለት ነው። ስለዚህ እነዚህ ዋና ዋናዎቹ የደማነስን የሚያስከትሉ ምክንያቶች ናቸው ማለት ነው። ምልክቶች ውስጥ ምን ምን ናቸው? አንዲት እናት የደማነስ አለባት የምንለው ምን ምን ምልክቶች ሊኖሯት ይችላሉ? የመጀመሪያው የድካም ስሜት ነው። ወይንም ደግሞ ከህመሟ በፊት ወይንም ደግሞ ይሄ የደማነስ ከመከሰቱ በፊት በቀላሉ ሳይደክማት የምታደርገውን ነገር በዚህን ሰዓት ግን አታደርገውም ማለት ነው። ወይንም ደግሞ የድካም ድካም ስሜት ሊሰማት ይችላል ማለት ነው። ሁለተኛው ደግሞ ራስ ማዞር ይኖራል። ሌላው ጆሮ አካባቢ ጩኸት ይኖራል። የአይን ብዥታ ይኖራቸዋል። ራስ ህመም ይኖራል እና የልብ ምት ይጨምራል። ግን ደግሞ ይሄ እየተባባሰ ከሄደ ልብን እስከ ማድከም ድረስ የልብ ድካም ሊያስከትል ይችላል ማለት ነው። ስለዚህ እነዚህ ዋና ዋናዎቹ የሚታዩት ምልክቶች ናቸው ማለት ነው አንዲት እናት የደም ማነስ በሚይዛ ጊዜ። ሌላው ልንነጋገርበት የሚገባው ነገር ህክምናው እና መከላከያ መንገዶች ውስጥ ምንድን ናቸው የሚለው ነው። እንግዲህ እንደ ሀገራችን ከህክምና ይልቅ መከላከል በጣም አሪፍ ነገር ነው። ምክንያቱም ወደ ህክምና ስንሄድ ብዙ ወጪ አለ፣ ብዙ ውጣ ወረድ አለ፣ ብዙ መንገላታት አለ፣ እንዲህ በቀላሉ ህክምናውንም ስለማናገኘው። ስለዚህ መከላከሉ ላይ ማተኮሩ በጣም ጥሩ ነው ማለት ነው። ከመከላከያ መንገዶቹ የመጀመሪያውና ዋነኛው አመጋገብን ማስተካከል፣ ይሄ አይረን የሚባለው ንጥረ ነገር ያለባቸውን ምግቦች አዘውትሮ በመመገብ የዚህ ህመም ተጋላጭ አለመሆን ይቻላል ማለት ነው። እነዚህም እንደ ስጋ፣ እንቁላል አሳ፣ አተር እነዚህ አትክልቶችን ለምሳሌ እንደ ጎመን፣ ቆስጣ፣ ሰላጣ እነዚህ በቅርቡና በቀላሉ የሚገኙ የጓሮ አትክልቶችን በመመገብ በቂ የሆነ አይረን ስላላቸው አይረንን ሰውነታችን ላይ እጥረት እንዳይከሰት ማድረግ ይቻላል ማለት ነው። ሌላው ደግሞ በባዶ እግር አለመጓዝ ይሄ የወስፋት በሽታ በባዶ እግር በሚጓዙበት ጊዜ በእግር በኩል ሊገባ ስለሚችል ስለዚህ አንዲት እናት በባዶ እግሯ መሄድ የለባትም ማለት ነው። እናት ብቻ ሳይሆን ማንኛውም የህብረተሰብ ክፍል ከዚህ ኢንፌክሽን ነፃ ለመሆን በባዶ እግሩ መጓዝ የለበትም ማለት ነው። ሌላው ደግሞ አጎበርን በአግባቡ መጠቀም በተለይም በተለይ ደግሞ በረሃማ አካባቢ የሚኖር እና የወባ ስርጭቱ ከፍተኛ የሆነበት ወይንም ደግሞ የወባ ስርጭት ያለበት አካባቢ የሚኖር ሰው ወይንም ደግሞ የምትኖር እናት አጎበርን በአግባቡ በመጠቀም ከወባ በሽታ ነፃ መሆን የምትችል ከሆነ በዛ የሚመጣውን የደም ማነስ መከላከል ትችላለች ማለት ነው። ሌላው ይህን እያደረጉ ግን የተለያዩ ምክንያቶች ሊኖሩ ስለሚችሉ የደም ማነስ ሊከሰት ይችላል። ይህ ከተከሰተ ደግሞ ምንድን ነው የሚያስፈልገው? ህክምና ያስፈልጋል ማለት ነው። የመጀመሪያው ህክምና የሚደረገው እነዚህ ምልክቶች የሚታዩበት ሰው ይሄ አይን ብዥታ ያልነው፣ ልብ ሲመታ የሚታወቅ የሚሰማ ከሆነ ጆሮ አካባቢ ይሄ ጩኸት የሚሰማ ከሆነ የአይን ብዥታ ካለ እና ዲካም ዲካም የሚለን ከሆነ ራስ ምታት ካለ ወደ አካባቢያችን ወዳለ የጤና ተቋም መሄድ አለብን ማለት ነው። ስለዚህ እዛ ጤና ተቋም ሄደን ቀላል በሚባል ምርመራ፣ የደም ምርመራ የአንዲት እናት የደም ማነስ አላት የላትም የሚለውን ነገር ማወቅ ይቻላል ማለት ነው። እሱን ካወቅን በኋላ ወደ ህክምናው ነው የምንሄደው። ህክምናው እንግዲህ የሚወሰነው በደም ማነሱ በመጠኑ ይወሰናል። አንዲት እናት የደም ማነሷ በጣም የሚባል ካልሆነ የሚዋጥ መድኃኒት ሊሰጣት ይችላል። የሚዋጥ መድኃኒቱ እንግዲህ በሐኪሙ ትዕዛዝ መሰረት የሚዋጣው መድኃኒት ደግሞ አብዛኛውን ጊዜ እናቶቻችን የጨጓራ ህመም እና ደግሞ የሰገራ መድረቅ እነዚህ ሊከሰት ይችላል። እና ይህ የሚያስቸግራቸው ከሆነ እና በተደጋጋሚ የሚያስመልሳቸው ከሆነ በሹሮፕ መልክ አለ፣ እሱ መውሰድ ይችላሉ ማለት ነው። ሰውነት ላይ ያለውን የአይረን መጠን ቶሎ መገንባት ካስፈለገ እና የአይረን መጠኑ ቶሎ እንዲጨምር ካስፈለገ በግሉኮስ መልክ የሚሰጥ አይረን ስላለ እሱንም መውሰድ ይቻላል ማለት ነው ግን ደግሞ የደም ማነስ መጠኑ ነው በጣም ከፍተኛ ደረጃ የደረሰ ከሆነና ደምም ሊያስፈልጋት ስለሚችል ደም ይሰጣታል ማለት ነው። ሌላው የደም ማነስ በእርግዝና ጊዜ ምን አይነት ችግር ያመጣል? በፅንሱ ላይ ምን አይነት ተጽዕኖ ያመጣል? እንግዲህ አንዲት እናት ማንኛውም እናት በእርግዝና ጊዜ አይረን እንዲወሰዱ ይመከራል። መወሰድ አለበት ተብሎ ነው የሚታሰበው እንዶው የተለየ ችግር ከሌለ በቀር ለተወሰነ ጊዜ ላትወስድ ትችላለች እንጂ በእርግዝና ጊዜ አይራም መውሰድ ያለባት። አንዲት እናት የደም ማነስና ቴቶ ካለባት በልጁ ላይ ተጽዕኖ አለው። ይህ ተጽዕኖም የመጀመሪያው ፅንሱ በቂ የሚባለውን እድገት ላያድግ ይችላል፣ ወይንም ደግሞ ማደግ ባለበት ደረጃ ላያድግ ይችላል ማለት ነው። ሁለተኛው የደም ማነሱ አሁንም ረጅም ጊዜ የቆየ እና ከፍተኛ ደረጃ የሚባል ከሆነ ልጁን ወይንም ደግሞ ጽንሱን የመቀጨጭ ሁኔታ ሊያመጣበት ይችላል ማለት ነው። ሌላው እና በጣም ሲቪየር የሚባለው ደግሞ የደም ማነሱ በጣም ከፍተኛ ደረጃ ከሆነ ልጁን እስከ መግደል ሊያደርሰው ይችላል ማለት ነው። ሌላው መረሳት የሌለበት ደግሞ አሁን ምጥ ኖርማሊ ያው መምጣት ያለበት ከ37 ሳምንት በኋላ ነው። ግን አንዲት እናት የደም ማነስ ካለባት ከ37 ሳምንት ቀድሞ ምጥ ሊከሰትባት ይችላል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ውድ የቻናላችን ተከታታዮች፣ እኔ ዶክተር ምህረቱ እባላለሁ። የሶስተኛ ዓመት የማህፀንና ፅንስ ስፔሻላይዜሽን ተማሪ ነኝ። ከዚህ ቀጣይ የመለቃቸው በጣም ብዙ ቪዲዮ ይኖሩኛል። እነሱ እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ እንድታደርጉ ጠይቃለሁ። ስላደመጣችሁኝ አመሰግናለሁ።